እንደ ቤተሰብ የተስማማንበት እንዳልነበረ እንድታቁ እንገልጻለን። ቀነኒ ጉዳይ በአባገዳዮች በኩል ሊያልቅ ነው የሚባለው ኮምፕሊትሊ ውሸት ነው። እንድታቁ ትፈልገው ውሸት ነው። ህዝቡ ቢረሳትም ለወላጆቿ የእግር እሳት ሆና የቀረችው ቀነኒ አዱኛ አንዷለም ጎሳ ከቤተሰቦቿ ጋር ክሱን እንዲያቋርጡትና በሽምግልና ታርቀው ሰላም እንዲሆኑ ያደረገው ጥረት በቤተሰቦቿ እምቢ ባይነት ሳይሳካ ቀርቷል። አባቷም በዚህ ጉዳይ ዝምታቸውን ሰብረዋል። ስለ ሽምግልናውም እውነታውን ገልጸዋል። በሶሻል ሚዲያ ላይ ሲዘዋወር የነበረው በእርቅ ሊጨርሱት ነው የቀነኒን ጉዳይ ተብሎ ለተለቀቀው እንደ ቤተሰብ የማናቀውና ለምን እንደለቀቁ ባናቅም እኛ እንደ ቤተሰብ እስካሁን የቀነኒን እውነት የቀነኒን የደም ደም እንዴት እንደፈሰሰና የት እንደፈሰሰ በምንም በኩል ያልተገለጸልንና የክስ ሂደቱም እስካሁን መቋጫ ያላገኘና በደት በሂደት ላይ ያለ መሆኑን እናውቀው ለምን በዚህ መልኩ ለመሄድ ተፈለገ እንነግራችኋለን። አንዳንድ አሁን አቅም አለን፣ ሁሉም ይሰማናል፣ የሁሉም ፈላጭ ቆራጭ ነን የሚሉ አካላት በውስጥ ለውስጥ በተለያዩ ሲስተሞች ባህሎችን በመጠቀም አባ ገዳዎችን ጭምር በመጠቀም ስርዓቱን ባህላዊ ለማድረግ በመሞከር በማግባባት አንዷለምን ከዚህ ጉዳይ ሙሉ ለሙሉ እንዲወጣና ስሙ ንጹሕ ሆኖ ወደ መደበኛ ሥራው እንዲመለስ ለማድረግ የተለያዩ ባህላዊ መንገዶችን ጭምር በመጠቀም የቀነኒን ወላጆች አስማምቶ የእርቅ ደብዳቤ ላይ በማስፈረም ሙሉ ለሙሉ አንዷለምን ንጹሕ ለማድረግ ከፍተኛ ጥረት አድርገዋል። ቆሟል። ፕሮሰሱ ራሱ መተዋል። እውነት እኛ ጋር መተዋል። ተነጋግረናል፣ አልተስማማንበትም። ከመሀላ በፊት መጠናቀቅ የነበረበት ሂደቶች አሉ። ቀነኒ ማነው እንዲያደርጋት የሚለው መልስ አላገኘም። ቀነኒ ማነው የገደላት የሚለው መልስ አላገኘም። አሁንም ቢሆን ምክንያቱም አሁን ያ ለቀነኒ ሲጮህ የነበረው ህዝብ የለም። ቤተሰቦቿ ብቻቸውን ናቸው። እናትና አባት የልጃቸው ሞት እንደ ትናንት ነው። ስለዚህ በዚህ ሰዓት ነገሮችን አወሳስቦ በሽምግልና ለመጨረስ የአንዷለም ወዳጆችና ጓደኞች ከፍተኛ ጥረት አድርገዋል። በሀገራችን ኢትዮጵያ የተለመደ አንድ ነገር አለ። አንድ ጉዳይ ይከሰታል። ከዚያም በማህበራዊ ሚዲያዎች ጉዳዩ ለአንድ ሳምንት መነጋገሪያ ይሆናል። ሰዎች በማህበራዊ ሚዲያዎች ያዙኝ ልቀቁኝ ይላሉ። ከዚያም ከአንድ ሳምንት አልያም ከአንድ ወር በኋላ ግን ሁሉም ነገር ተረስቶ ሰዎች ሌላ አጀንዳዎች ላይ ትኩረት ያደርጋሉ። በቀነኒ አዱኛ ላይም የሆነው ይህ ነው። እንደዛ በማህበራዊ ሚዲያዎች ወጥተው ያዙኝ ልቀቁኝ ለሷ ፍርድ ስትል እንሞታለን ያሉ፣ አሁን ሁሉም ረስተዋታል። ለእናትና አባቷ ግን አሁንም የውስጥ ሕመም ሆና እስካሁን አለች። አሁን ታዲያ በድምፃዊ አንዷለም ጎሳና ሕይወቷ ባለፈው እጮኛው ሞዴል ቀነኒ አዱኛ ቤተሰቦች መካከል ለወራት ሲካሄድ የነበረው የሽምግልና ሂደት ሙሉ በሙሉ መክሸፉን እና አለመስመሩ ተሰምቷል። አባቷ ሽምግልና የሚባል ነገር የለም፣ የልጃችን ገዳይ ማን እንደሆነ ገና በህግ ሂደት ላይ ነው ያለ ነው። ታዲያ ከአንዱ ዓለም ጋር ታርቀዋል፣ ሽምግልናም ተካሂዷል፣ ተብሎ እየተነገረ ይገኛል። ያ ፍጹም ከእውነት የራቀ ነው። ከማንም ጋር በሽምግልና አልታረቅንም አንታረቀንም፣ ሲሉ ተደምጠዋል። የቀነኒ አዱኛ አባት በማህበራዊ ሚዲያ ቤተሰቦቹ በእርቅ ተስማምተዋል ተብሎ የሚሰራጨው መረጃ በይፋ አስተባብለውታል። እንደ ቤተሰብ የተስማማንበት ምንም ጉዳይ የለም። በሽምግልናም የታረቅነው ማንም ሰው የለም ሲሉ አስታውቀዋል። ቀነኒ አዱኛ ከከፍታ ቦታ ላይ ወድቃ ሕይወቷ ማለፉ ይታወሳል። በሕልፈቷም ድምፃዊ ዋና ተጠርጣሪ በመሆን አንዷለም ጎሳ ተይዞ ለወራት በእስር መቆየቱ የቅርብ ጊዜ ትውስታችን ነው። ድምፃዊው ከእስር ከተለቀቀ በኋላ ታዲያ ከቀነኒ ቤተሰቦች ጋር ያለውን ግንኙነት ለማደስና እርቅም ለመፍጠር አባገዳዎችን እና ሽማግሌዎችን ልኮ ነበር። ለውራት የዘለቀው ይህ የሽምግልና ሂደት በሁለቱ ወገኖች መካከል ስምምነት ላይ ሳይደርስ ፍሬ ሳያፈራ መቅረቱ ተሰምቷል። ሕዝብ እንዳያውቀውም ተደርጎ እስካሁን በውስጥ ለውስጥ ቤተሰቦቿን ለማሳመን ከፍተኛ ጥረት ሲደረግ ቆይቷል። የሽምግልናው መክሸፍ ይፋ በሆነበት ወቅት የቀነኒ አዱኛ አባት አቶ አዱኛ በተለይም በማህበራዊ ሚዲያ ብቅ ብለው ጉዳዩ በእርቅ ተዘግቷል በሚል የሚሰራጨው መረጃን አስመልክቶ ምላሽ ሰጥተዋል። አባትየው በሰጡት ምላሽ በማህበራዊ ሚዲያ የቀነኒ ጉዳይ በእርቅ ሊጨርሱ ነው በሽማግሌ ተስማምተዋል ተብሎ ለተለቀቀው መረጃና እንዲሁም ስለ አጠቃላይ ጉዳዩ እኛ እንደ ቤተሰብ የምናውቀው ነገር የለም ብለዋል። ምክንያቱ ደግሞ በሽምግልና ከታረቁ ክስ የሚባል ነገር አይኖርም፣ ፍርድ ቤት፣ ፖሊስ የሚያጣሩት ነገር አይኖርም። ስለዚህ አንዷለም መቶ በመቶ ነፃ ሆኖ ዳግም ወደ መደበኛ ህይወቱ መመለስ ይችላል። ይህን ነበር ሽማግሌዎቹና የእሱ ጓደኞች የፈለጉት። ታዲያ አባቷ የህግ ሂደቱ እስካሁን መቋጫ አላገኘም በማህበራዊ ሚዲያም የሚለቀቀው አንድ ወገን ያጋደለ መረጃ ነው እንደ ቤተሰብ የተስማማንበት ምንም ነገር እንደሌለ የኢትዮጵያ ህዝብ እንዲያውቅ እንፈልጋለን ሲሉ ዝምታቸውን በመስበር ስለ ጉዳዩ ተናግረዋል ድምፃዊ አንዷለም ጎሳ ከእስር የተለቀቀው ፖሊስ ምርመራውን አጠናቆ መዝገቡን ለአቃቤ ህግ ከላከ በኋላ አቃቤ ሕግም በተሰጠው የጊዜ ገደብ ውስጥ ክስ ሳይመሰረትበት በመቅረቱ እንደሆነ ይታወሳል። በወቅቱ የድምፃዊው ጠበቆች ደንበኛዬ ያለ አግባብ ታስሯል በሚል ፖሊስና አቃቤ ህግን በመክሰሳቸው የፌዴራል መጀመሪያ ደረጃ አራዳ ምድብ ችሎት አንዱ ዓለምን በዋስ እንዲለቀቅ መፍቀዱ አይዘነጋም። የሽምግልናው ሂደት መክሸፉና የቤተሰቡ በእርቅ አንስማማም ማለትን ተከትሎ የሕግ ሂደቱ በቀጣይ እንዴት እንደሚቀጥል ግን ምንም የተባለ ነገር የለም። አንዱ ዓለም ጎሳ ግን የሀገር ሽማግሌዎችን የአባገዳ አባቶችን ጨምሮ ወደ እነ ቀነኒ አዱኛ ቤተሰቦች ጉዳዩን ከፍርድ ቤት ይልቅ በራሳችን በሽምግልና በስርዓታችን እንፍታው እኛው እንታረቅ ብሏቸው ነበር። የቀነኒ ቤተሰቦች ግን የልጃቸው ሞት የልጃቸው ደም ደመከንቱ ሆኖ እንዳይቀር ሽምግልናውን አንስማማም፣ እኛ የምናውቀው ነገርም አንዳች ነገር የለም በማለት ጉዳዩ በእርቅ እንዳልተዘጋና አሁንም የልጃቸውን ፍትሕ እንደሚጠብቁ በመግለጽ ከአንዷለም ጎሳ ጋር በሽምግልና አልታረቅንም በማለት እውነታውን ወደ ሕዝብ አድርሰውታል። ያ ለቀነኒ ሲጮህ የነበረ ህዝብ አሁን የት ሄደ?